ስሜ ማርታ ይባላለሁ ከጨለማ የወጣች ሴት ነው ማንም ያቀኝ የለም ብዬ አላሰብም ሁሉም ታቁኛላቸው ዛሬ ደግሞ ጠንከር ብዬ ነው ማወራ የሚያወራው ነገር ያጠነከረኝ አባት አለኝ ሳይ ያበረታተኝ አባት ክብር ለኢየሱስ አልፈራም ካሁን በኋላ አንድ መልእክት አለኝ እኔ ብር ተከፍሎልኝ አይደለም ተውት ምንም አልተከፈለኝ እኔ አምላኬ እኔ ይከፈለልኝ የተደረገልኝ ሁሉ ሰው አይደለም፣ እግዚአብሔር ነው ያደረገልኝ። የተሰጠኝም እግዚአብሔር ነው ያዘዘልኝ። ሄጂ ያልጠየኩትም ማንንም አትወቅሱ። በእኔ ምክንያት የሚትወቅሱት ሰዎች አላችሁ፣ በእግዚአብሔር ስም ጠይቃችኋለሁ። እኔ አልጠየኳቸውም፣ በራሳቸው ፍቃድ ነው የተሰጠኝ። ሁሉ ነገር እግዚአብሔር ነው የፈቀደልኝ። በጣም ደስተኛ ነኝ እና ሰኞ ዕለት መጥቼ ነበረ። ጠዋት ፕሮግራም አላስኩም፣ ለማንም አልደወልኩም። ዝም ብዬ ከፍቶኝ ነበረ ብቅ ብዬ መጣሁ። መጣሁትና ልጅቷ አለች እዛች ጋ ቁጭ ብላ እየጨነቀች፣ ነገር ይፈታ እንጂ። ሲጀመር ነገሬ እንደሚፈታ አምኜ ነው የመጣሁት አልኳት፣ ለምን እንደመጣሁት የሆነ ቦታ ተሰጥቶኛል ብዬ ነገራቸው ነበረ። አይቻሉም ብሎ ተወስዶብኝ ነበር። ድጋሜ አይ በኢየሱስም አይሆንም የተሰጠኝ አይመለስብኝም። ምንም ቤቱ ሳይሆን ሱቁ፣ ሱቁ ከዛ አይ ይውሰዱ ብዬ ሲታሸግ ሂቃይን አውጥቼ አስገባውና ቀጥ ብዬ መጣው። ልጄም ትንሽ ደናን ነበረ። እሱም እግዚአብሔር ያውቃል ብዬ መጣው። እዛ ጋ ቁጭ አልኩኝ ልክ ቁጭ ብዬ አስር ደቂቃ አይፈጅም የእግዚአብሔር ሰው መጣ አይ ጌታ አንተ ጣልቃ ገባ እንዴ አልኩትና እኔ ራሱ ሰኞ ጠዋት መጥቻ መጡት ሰኞ ያን ቀን መጣ ሲመጡ እዛ ጋ ዞሮ ሄዱ አላዩኝም ወይ እግዚአብሔር አንተ ጣልቃ ገባ እንዴ አልኩትና ዝም ብዬ በቃ ዋጣ አድርጌ ዝም አልኩት እኔ ጋርም አልመጡም ሰዎቹን አይቶ ሄዱ ከዛ ተከትዬ ሄድኩት፣ ምንም አልተናገርኩ። ከዛ እግዚአብሔር ነገር እሺ ይፈታል ብሎ እንዲህ ያዞኝ ሄዱ። ከዛ ነገሬ የተፈታ እያልኩ ብቻ ሄድኩኝ። ማክሰኞ መጡና ቁልፉን ተሰጠኝ። ጌታ እኮ በጎ ፈቃድ ናቸው። እግዚአብሔር ይባርካቸው፣ የተሰጣባቸው አይመለስባቸው። እንግዲህ ግራ ይገባ፣ ሰይጣን ተምታታ እንግዲህ ኢየሱስ ጌታ መስጠቱ መስጠቱ ብቻ ሳይሆን ምን እንደተባልኩ፣ ተባልኩ የተሰጠሽ እኔ ከሰው እኩል ነበረ ስራ የጀመርኩት። አይ አይሆንም አለም፣ ከሰው እኩል አትሰሪም፣ ከአሁን በኋላ ከራስሽ ብቻሽ ነው የምትሰሪው። እሱንም የሰጣሽ ሼር ነበረ፣ ሼር ነበረ። እኔ ማሽን ስላልነበረኝ ሴትዮዋ ማሽን አለት፣ ማሽኗን አስገብተን አብረ እኔ ጀመረ። እኔ ቱክስ ምናምን ስለሚችለው ጀመርኩት። አሁን ያ ሁሉ አይሆንም ተባልኩ፣ ብቻሽ ነው ምትሰሪ። እኛ ነኝምና የሰጣሽ አምላክሽ ራሱ ሁሉ ነገር ያዘጋጅሻል። ሂጅና መስክሪ ተብዬ ነው የመጣሁት። መስክሪ ተባል እኔም ቆይ መቼ ነው የምንሄደው? ነበር ሐሙስ ነው የምንሄደው፣ ሐሙስ እንመጣለን ቤትሽ እኮ። ደስ ብሎኝ አልፈራም። የጠላት እንዛቻ ያበረታታኝ ኢየሱስ ብቻ። እኔ እኮ የራሷ መዝሙር ነው። የለም እኔ እዚህ ጋ እኔ እኮ ቆይ፣ እሷን ያመጣሻት ልጄ ታለች። እኔ እሷ ልጅ እኮ እሷን ያመጣቻት ያቺ ልጅ የለሽም? የለችማ። እኔ እሷን እፈልጋታለሁ። ስለዚች ልጅ የሚያወረ ነገር አለ። በጣም የተከፋኝ ስለእሷ ልጅ ቤታቸው ፈርሶበት ነበረ ለአንድ ሳምንት ጎዳና ነበሩና አሁን እንደምንም አድርጎ ቤት ተከራይቶ ገቡ። እጀም አላየኋትም። ግን ስልክ ነገር አለሽ? በኋላ ለአማን ስጪ አንዲት ልጅ ሚኒባስ ውስጥ ልጇን ለማሳከም ስትሰቃይ እየፈራች እንደምንም ብላ እዚህ እንድትመጣ ያረገቻት እሷ ነች። ወደ ኮሌጅ እየሄደች የነበረች ታስታውሳላችሁ? ምስክርነት ከዛ እሷ ተፈታች። እዚህ ከጋን ራ ከተፈታሽ ስንት ቀን ሆነሽ? በሶስት ወር ሶስት ወር ልጅሽ ተፈወሰ። ሦስት ወር ካንሰር ብለው ነበር፣ ተፈወሰ። ካንሰር ብሎ ነበረ ጆሮ ላይ ተባልኩ። ለእሱም ትናንትና ሂጅ ነበረ ምንም የለም ተባልኩ። ጠፋህ። በቃ ሲጀመር አንቺ ለሊ- ተኝተሽ ነው የምታዲሁ። ሲጀመር ካንሰር አይደለም አለኝ። ዶክተር አብይ ነው ያገኘሁት፣ የጅማ ሰው ታዋቂ ዶክተር ነው። እሱ ጋር ሂጅ ነበረ። ልጅሽ ያዘ ካንሰር አይደለም እክፌንቺን፣ ነው ለክፌንቺኑ፣ ለስድስት ወር መድሃኒት ጽፎ ሰጠኝ። በየወሩ ሁለት ሺ ሰባት መቶ አምሳ ብር ነው መድሃኒቱ። ጊዜና በስትክክል ከወሰደ ምንም አይሆንም፣ አትፍሪ። ደግሜ ደግሞ አዲስ አበባ መጥቼ አይሻለዋለ ጌታ። ልጅሽ ተፈወሰ። መኖሪያ ቤት አገኘሽ? አግኝቻለሁ። ሱቅ አገኘሽ? አግኝቻለሁ። አሁን ልማታይ ባለ ሀብት ነሽ። የጥላታችንም አይበላም ከዚህ በኋላ የጥላታችንም ነገር ሴጣን አይበላም ነው። እንኳን ጌታ ረዳሽ ተባረኪ። ደስ ነው ያለ በጣም እ ሰ ለ እ ሰኞ ጠዋት አልመጣም ስፔሻል ፕሮግራም ስለነበረን እዚህ ላይት ምናምን እንዲገጥሙ ነበር እሱን ለማየት ነው የመጣሁት። ለካ መንፈስ ቅዱስ ለእሷ ነው ያመጣኝ። ከዚህ በፊትም እንደዚህ ሳውንድ እንዲ ሲገጠም መጥቻ ይቻላል፣ መጣሁ። ከዛ ስወጣ በር ላይ ያገኘኋት፣ አቀፍኳት። እግዚአብሔር ነገርሽን ሁሉ ፈቷል አልኩ። ምንም አላለችኝ። ይኸው ቁልፏን ተረክባ መጣች። ይመጣሉ፣ ቤቴንም ያዩታል፣ ይጸሉነታል። ሁሉ ነገሬ በቃ እየተከተለ ነው። ተባረክሽ። መጣል መስከረም እባላለሁ። የመጣሁት ከሲኤምሲ ነው። የእግዚአብሔር ስም የተመሰገነ ይሁን። ጌታ ያደረገልኝ በቲክቶክ ነው እና በቴሌቪዥን በጣም እከታተለው ነበር። የእግዚአብሔርን ሰው ዮኒ ቸርች ነው ያየሁት። በኋላ ግን ቴሌቪዥኑ ስነዳ ስነዳ እንዴ አልኩኝ። ገና ነዳሹ። ይቅርታ ይቅርታ አድርጉልኝ ስታሊን ዮኒጋ አገልጋዮች የተጋበዙ ጊዜ ነበር። ክና እንዴት ነው ብድ የሚለው ብዬ አየው ክና እንዴት ነው ብድ የሚለው ብዬ አየው ክና ድብርት ያባርራል አንተ ላይ ያለው ነገር ተስፋ መቁረጥን ጃ ነው ያሰቡ ከዛ 2016 ከታተል ጀምረን በጣም ከፍተኛ ተስፋ መቁረጥ ውስጥ እንኳን ሆኜ ነገሮች ተበለሻሽተው ቴሌቪዥኑን ነው ከፍተው በቃ በጣም ታምራላችሁ። ጉባኤ ውስጥ ከእናንተ የማየው ነገር የምትነኩት መነካት እኔ ቤቴ ውስጥ ይነቃኛል። ሰው ፊት ቆሜ ማውራት አልችልም። ቅድምም ፈርቼ የፈራችሁ ተነሱ ስል ደፍሬ ተነሳው። ቶሎ ቶሎ ልናገር የእግዚአብሔርን ቃል ጊዜ ያሉስል የሆነልኝ አባቴ የአንጀት መታጠፍ ተባለና ከጫንጫ ሆስፒታል ተደረገለት ኦፔራሲዮን ሲሆን ምንም አየር አይወጣም። በቃ ሊሞት ደረሰ። እኔ ሰው ሳይሆን የቆየሁት የእግዚአብሔር ሰው የነብይ ይሄ ነው ከአምላክ እግዚአብሔር አምላክ አባቴን አያስበላውም ይሰጠኛል፣ አልኩኝ በእውነት። ከዛ ልክ የእሱን ስም ስጠራ ማለት ነው ኃይል አገኛለሁ። ተስፋ መቁረጥ ውስጥ ገብቻለሁ። ቤተሰቦቼ ተጨንቀዋል። ድንገት ነው እንደዛ የሆነው። እሼት አንጥቶልን ቅዳሜ አንጥቶልን፣ ማክሰኞ ነው ሆስፒታል የገባው ጥቅምት ወር ውስጥ ማለት ነው እና ከዛ እንዲህ ደሙን ይዤ ሆስፒታል ሽንት ቤት እየሄድኩኝ ሽንት ቤት ደሙን ይዤ እየሄድኩ እያለ የሄኖክ አምላክ አባቴን ታድንልኛለህ፣ እኔ ደግሞ እዚህ መሰክራለሁ። ካሜራ አልወድም፣ የትኛውም ካሜራ ላይ ታይቼ አላቅም። በጣም ነው እንትን የሚሸሸው። የሙልዬ ልጅ ነኝ፣ አንተም የሙልዬ ልጅ ነህ። አይወደድም፣ ቃለ ሙልዬ። ከዛ ጴጥሮስ ተላከ። ጴጥሮስ ስንላክ፣ እንቅልፍም ጊዜ ጠፋ። ሊፈነዳዳ ደረሰ፣ በጣም አበጠ። ጽንዋን መማን ሊያስገቡት ነው። ቲክቶክ ላይ እብድ ትላለህ እንደተለመደው አወረድኩትና አባቴ ላይ አደረግኩት። ከኋላ በኩል ሌሊት መተኛ ቶዎ የሶስት ቀን ውርደት አይሆንም እያልክ ታውጃለህ። ከዛ በኋላ በኢየሱስም አባቴ ተኝቶ አደረ። እኔም እንደዚህ እሱ ጎን ተኝቼ ያደርኩ። ይዤው ወጣው በክብር ሙሽራ አስመስየው እግዚአብሔር አከበረኝ። ወንድሞቼ ሲንቁኝ ሲያዋርዱኝ እጭተይው ግን ሂዱና ለለቅሶ የሚሆን እህል አዘጋጁ። ግን እኮ ልቤ አላመንም። ያላመንም ይሄ ነው። ካምላክ አያሳፍረኝ ያለው ያድናል። ኢየሱስ ጉባኤ ውስጥ እንዳለው ነው ሰክሬ ኃይል የምሞላው ቴሌቪዥን። ክብር ለኢየሱስ። ዛሬ ገና ነው የመጣሁት። መላእክቶች ናቸው መርቶ ያመጡኝ። አንዲት ሴት ናት፣ ኦርቶዶክስ ናት እና እና ያሳይሻል አለችኝ። መጣሁ መጣሁ። ምንም አልተቸገርኩም። ክብር ለኢየሱስ። ግን ብዬ አልመጣሁም የመጣሁት በቃ ያንን በቴሌቪዥን ያበድኩት ብድል ልል ነው የመጣሁት። ተባረክ። ወንበር የት ጋር ነው የተቀመጥሽው? አግኝተሻል ወንበር። ዳነሌ ተፈወሰ። ለገና ሙሽራስ መስየው ይዤ ሄድኩ። እንደዚህ ጎንበስ አሉ። ጎንበስ ሳሉ እነሱ ለእኔ ወንድሞች ኃይል ቃል ይናገሩም። እግዚአብሔር አከበረኝ። የለቅሶ እህል እየተዘጋጀ ነው አይደል? ሂዱ አዘጋጁ አልኳቸው። ግን አምኛለሁ፣ ኢየሱስ ጌታ ልጦቹ እንዳለ የሐዘን ልብስ አዘጋጅተዋል። ግን እኔ የሄኖክ አምላክ አያሳፍረኝም አልኩት። ክብር አመልካለሁ እንጂ ፈርቼ ነበረ። ግን ልጁ ልጄን ሰዋለሁ መጀመሪያ ወደ ሰው ሰው ሰዋለሁ ይሄን ጦርነት ብል ካደረግኩ አለ አምላኬ ሆይ ቃልህን አልበላም። ሕዝብ ፊት ቆሜ እናገራለሁ። እኔ እንዴት ችዬ እናገራለሁ? አልችልም እልነበረ ግን፣ እዚህም ስመጣ እስካሁንም አልፈራሁም። ነፃነት እንደውም አይነ ጥላት ተገፈፈልኝ። በኋላ ደግሞ አኖይንቲንግ ሆይ ሊሰጥሻል እሺ